አሰላሙ አለይኩም ወረህመቱላሂ ወበረካቱ። ደህና የተከበራችሁ የኡስሚ ዩትዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ፣ አልሐምዱሊላህ። ከያላችሁበት ቦታ ሰላም መልካሙን ተመኝችላችኋለሁ። እለታዊ ወቅታዊ የአሠራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ሙሉ መረጃ ሳንጨምርና ሳንቀንስ ለናንተ የምናደርስበት ጊዜና ሰዓት ላይ እንገኛለን። የመረጃ ምንጫችን ኢትዮፒያን ብላክ ማርኬት ዶት ኮም ወይንም ደግሞ ኢትዮፒያን ብላክ ማርኬት ዶት ኮም የሚል ዌብሳይት ላይ የመረጃ ምንጫችን ምስክር ሆኖ አግኝተነዋል። ከዚህም ጋር ተያይዞ በዛሬ ሁለት ወይንም ደግሞ በአሁኑ ሰዓት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃን በተመለከተ ከትላንትናው ጋር ስናነጻጽረው በዛሬ ሁለት እጅግ በከፍተኛ ሁኔታ በሚባል ደረጃ መጨመሩን ደርሰንበታል ወይንም ደግሞ መጨመሩን ወብሳይቱ ወይም ድረገጹ አስነብበዋል። በቀጥታ ሙሉ መረጃ ለእናንተ አደርሳለሁ ከእናንተ የሚጠበቀው እስከ ብዶ ፍጻሜ አብራችሁ መቆየት ብቻ ነው። ይሄ ቻናል ኡስሚቲዩብ ቁጥር ሁለት በመባል ይጠራል። ትልቁ ቻናላችን በመታገዱ ሙሉን መረጃ ወይንም ደግሞ ከዚህ በኋላ በዚህ ቻናል የምንገናኝ ስለሚሆን ሙሉ መረጃ የምታገኙበት ቻናል ነው። ሰብስክሪብ አርጋችሁ ወደ ለምልክቱ በመጫን ተቀላቀሉ ቤተሰብ ሁሉን ቪዲዮችን ላይክ እያደረጋችሁ ጀመሩን ለሌሎቹ እንድደርስ ሼር አድርጉ። በቀጥታ ወደ መረጃችን ስንሸጋገር ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ እንዲሁም የስዊዝ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር በመቀጠል የቻይና ዮሐን እናያለን። ከዛም የፓውንድ ስተርኒንግን፣ ኩዌት ዲናር፣ ዩናይትድ አረብ ኤሚሬትስ ዲርሃም፣ የሳዑዲ ሪያል፣ ቱርኪ ሊሬ፣ ባህሬን ዲናር፣ ኦማን ሪያል እና የጆርዳን ዲናር ይገኙበታል። ወቅታዊው የጥቁር ገበያ መረጃ እንደሚያመለክተው ከሆነ አንድ መቶ የአሜሪካን ዶላር እጅግ በከፍተኛ ሁኔታ ጭማሪ አሳይቶ 15714 ብር እንደሚሸጥና አንድ የአሜሪካን ዶላር 157 ብር ከ14 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። እኛም መረጃውን ሳንጨምርና ሳንቀነስ እንካችሁ እያለ እንገኛለን። ቪዲዮአችን ላይክ ላይክ ላይክ ማድረጋችሁን አትርሱ፣ ምክንያቱም አያስከፍልም። ደግነት ለራስ ነው። ሰብስክራይብ አርጋችሁ የደወል ምልክቱን በመጫን ቤተሰብ ሆኖ ተቀላቀሉን። መረጃ አይናቅም አይደነቅም። ሌሎቹ እንዲደርስ ሼር አድርጉ፣ ምናልባትም የሚጠቀሙበት ስለሚኖሩ። በመቀጠል ዩሮን እናያለን። አንድ መቶ ዩሮ 17439 ብር እንደሚሸጥ እና አንድ ዩሮ 174 ብር ከ39 ሳንቲም እየተሸጠ እንደሚገኝ ነው ጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ የሚያመለክተው። በመቀጠል የስዊዝ ፍራንክን እናያለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ አንድ መቶ የስዊዝ ፍራንክ 18367 ብር እንደሚሸጥና አንድ የስዊዝ ፍራንክ 183 ብር ከ67 ሳንቲም የተሸጠ እንደሚገኝ ከድረ ገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ወደ ካናዳ ንድላር እናመራና 100 የካናዳ ንድላር ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ ላይ አስር አስፍሮት አግኝተናል ወይንም በድረገጹ ላይ አስነብበዋል። በዚህም አንድ መቶ ካናዳ ዶላር 11183 ብር እንደሚሸጥ እና 1 ካናዳ ዶላር 111 ብር ከ83 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 10 የኢትዮጵያ ብር እንደሚሸጥና አንድ የአውስትራሊያን ዶላር 100 ብር ከ25 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃው ያመለክታል። በመቀጠል በዓለማችን በምንዛሪ መጠኗ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ተቀናጅታለች ኩዌትናት በዚህም አንድ 100 የኩዌት ዲናር 51000 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የኩዌት ዲናር 510 ብር ከ56 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ስናነጻጸረው በዛሬ ሁለት እጅግ በከፍተኛ ሁኔታ በሚባል መልኩ ጭማሪ ማሳየቱን የወጣው መረጃ ይጠቁማል። ውድ የሲያል ቤተሰቦች እና አድማጭ ተመልካቾቻችን ይሄ ቻናል ኡስሚ ቲዩብ ቁጥር ሁለት አዲሱ ቻናላችን ነው። ትልቁ ቻናል ስለተዘጋብን ችግር ስለተፈጠረ ከዚህ በኋላ በዚህ ቻናል የምንገናኝ ይሆናል። ስለዚህ ዘርፈ ብዙ የሆኑ ሥራዎችን የምንሰራበት ቻናል እንዳያልፋችሁ ወይንም የምንሰራው ቪዲዮ በቀጥታ እንዲደርሳችሁ ሰብስክራይብ አድርጋችሁ የዶል ምልክቱን ተጫኑ። ቪዲዮችን ደግሞ ላይክ አድርጉ። ደግነት ለራስ ነው። ዞሮ እናንተም ምናልባትም ነገ ተከፋይ ልትሆኑ ትችላላችሁ። ምናልባትም ነገ ዩቲውበር ሆናችሁ የሰራችሁት ነገ ሊያወጣችሁ ወይንም ደግሞ የሰራችሁት ስራ መርልሳችሁ ልታገኙ ትችላላችሁ። ስለዚህ ለሌሎቹ እንዲደርስ ሼርም አድርጉልን። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃም ነው። 100 የኢማራቶች ድርሃም ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ ላይ አስነብበዋል። በዚህም 100 የዩናይትድ አረብ ኤሚሬትስ ድርሃም 4273 ብር እንደሚሸጥ እና አንድ የኢማራቶች ድርሃም 42 ብር ከ73 ሳንቲም እንደሚሸጥ ነው ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ የሚያመለክተው። በመቀጠል ወደ ሳዑዲ አረቢያን እናመራና የሳዑዲ ሪያልን እናያለን አንድ 100 የሳዑዲ ሪያል 4185 ብር እንደሚሸጥና እና አንዴ ሳውዲ ሪያል 41 ብር ከ85 ሳንቲም የተሸጠ እንደሚገኝ ነው ጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ የሚያመለክተው። በዚህም ትላንትና ካደረስ ናቸው የጥቁር ገበያ መረጃ ጋር ሲነጻጸር በዛሬ ሁለት መጨመሩን ነው የወጣው መረጃ የሚጠቁመው። በመቀጠል ወደ ቻይና እና መራና የቻይና ዮሐንና ያለን 100 የቻይና ዮሐን 2156 ብር እንደሚሸጥና አንድ ዮሐን 21 ብር ከ56 ሳንቲም ተሽጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደትከውም በድረገጹ ላይ አስነብበዋል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 2656 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 26 ብር ከ56 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው ነው ይፋዊ መረጃ ያመለክታል። በመቀጠል ቱርኪ ሌሬን እናያለን። 100 የቱርኪ ሌሬ 413 ብር እንደሚሸጥእና አንድ ሌሬ 4 ብር ከ13 ሳንቲም እየተሸጠ እንደሚገኝ ነው ከጥቁር ገበያ ድረገጽ ያገኘነው መረጃ የሚያመለክተው። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛውን ቦታ ያዘችው ወይም ደግሞ 100 ቅጥሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛውን ቦታ ተቀዳጅታለች ባህሬን ናት። በዚህም 100 የባህሬን ዲናር 41676 ብር እንደሚሸጥና አንድ የባህሬን ዲናር 416 ብር ከ76 ሳንቲም የሚሸጥ እንደሚገኝ ነው መረጃው የሚጠቁመው። በዚህም ትናንትና ካደረስናችሁ መረጃ ጋር ሲነጻጸር በዛሬ ሁለት ከፍተኛ ጭማሪ ማሳየቱን የወጣው መረጃ ይጠቁማል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛውን ቦታ የያዘችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት በዚህም አድ መቶ የኦማን ሪያል 4763 ብር እንደሚሸጥ እና አንድ የኦማን ሪያል 47 ብር ከ67 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ጆርዳን ይሆናል፣ ወይም በስተመጨረሻ ጆርዳን ይሆናል። 100 የጆርዳን ዲናር ኢትዮጵያን ብላክ ማርኬት ደትኮም በድረገጽ አስፍሮ ታገኝተናል። በዚህም 100 የጆርዳን ዲናር 22169 ብር እንደሚሸጥና አንድ የጆርዳን ዲናር 221 ብር ከ69 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ከትላንትና ጋር ሲነጻጸር ሁሉም በሚባል ደረጃ በከፍተኛ ሁኔታ ጨምሯል። አዲሱን ቻናላችን ተቀላቀሉ። ቪዲዮያችን ላይክ አድርጉ። ሌሎቹ ሊደርስ ሼር አድርጉ። ወሰላሙ አሌይኩም ረህመቱላህ ወበረካቱ